ሮይ ኪን ሮይ ኪን ማጂሽያን ነው። ለአርሰናል ወይ ለብላክበርን አልፈረመም፣ ምክንያቱም እነርሱ አይረቡም። ለዩናይትድ የሚጫወተው እኛ ምርጦቹ ስለሆነ ነው። አይርላንዳዊ ወደ ኦልድራፎርድ በሄደ ቁጥር የቲያትር ኦፍ ድሪምስ ታዳሚዎች እንዲያሉ ይዘምሩለታል። ለኮስታራው አይሪሻዊ ከዩናይትድ ቤት ከፍቅር ውጪ ስለሱ ያለው ባይኖረም በሌሎች ክለቦች ግን ለመወደድ የሚከብድ የሜዳ ላይ ባህር ያለው ተጫዋች ነበር። ሁሉን እንዲያሸነፍ ሲል የማይፈነቅለው ድንጋይ የለም፣ የማይሞክረው ሙከራ፣ የማይተነኩሰው ተጫዋች፣ የማይገላምጠው የማይሰድበው አሰልጣኝ የማያንጓጥጠው ደጋፊ የለም። ለማሸነፍ እስከጠቀመው ድረስ ሮይ ኬን ምንም ከማድረግ አይመለስም። ሮይ በተጫዋችነት ዘመኑ ካደረጋቸው ለታሪክ የቀሩ ድርጊቶች ውስጥ ሶስቱን እንደሚካተለው እናስታውሳችሁ። በማንቸስተር ከተማ ሁለት ቡድኖች መኖራቸውን የተቀረው ዓለም ለማወቅ የሼክ መንሱር መምጣትን ቢጠባበቅም ለከተማው ሰዎች ግን ሁልጊዜም የማንቸስተር ደርቢ በውጥረት የተሞላ ነው። በ2021 በሁለቱ ክለቦች መካከል የነበረው ጨዋታ ከሌላው ጊዜ በበለጠ የሚታወስና የበለጠ ግለት የነገሰበት የሆነበት ምክንያት ግን አየርላንዳዊ ሮይ ኬን ከኖርዌጂያኑ አልፌ ጋር ያገናኘ በመሆኑ ነበር። ሁለቱ ሰዎች የቀደመ ታሪክ ነበራቸው። በ1997 በኢላንድ ሮድ ሁለቱ ዩናይትዶች ሌድስና ማንቸስተር ሲጫወቱ ይተዋወቁ ኖሯል። በዚያ ጨዋታ ሮይኪን የአንቴሪየር ክሩሺየት ሊጋመንት ጉዳት አጋጥሞት ነበር። ለጉዳቱ ተጠያቂው ደግሞ አልፊ ነበር። አልፊ ሆነ ብሎ ባያደርገውም ሮይ ወድቆ በነበረበት ሰዓት ግን ወደ ተጋደመው አይሪሽ በመሄድ አታስ ምስል ተነሳ እያለ ጮሆበታል። ይህንን ሮይኪን መዝግቦ ቆይቷል። ታዲያ ሁለቱ ተጫዋቾች ከዚያ በኋላ መልሰው ለመገናኘት እድሉ ርቋቸው ሰነባበቱ። ሮይ ጉዳቱ ከሜዳ ራቀው አልፊ በሌድስ ምንጭ መሆን አበዛ። ቆይቶም ወደ ማንቸስተር ሲቲ ተዘዋወረ። ሮይም ከጉዳቱ ተመለሰና ወትሮ ውጥረት በነገሰበት የማንቸስተር ደርቢ ሁለቱ ሰዎች መልሰው ለመገናኘት አበቃቸው። ጨዋታው በዳቪድ ቤካም ግብ አንድ ለባዶ በነበረበት ጊዜ ነበር ቂም ቋጥሮ በቀሉን መወጫ ሰዓት እየጠበቀ ይመስል የነበር ሮይኪን አልፊ ኳስ በያዘ ሰዓት እስከ ጉልበቱ ድረስ እግሩን አንስቶ ሸርታቴ ወረደበት። ጨዋታውን ከዚያች ሸርታቴ በኋላ በቀይ ካርድ የተሰናበት ሮይ በጋዜጠኞች ለበቀል ብሎ ያደረገው እንደሆነ ሲጠየቅ ምናልባት ብሎ ነበር የመለሰው። ከአመታት በኋላም ስለዚህ ሁኔታ ሲጠየቅ ሮይኪን በፍጹም እንደማይጸጽተውና አልፊ ይገባው እንደነበረ ይናገራል። ከጋሪ ኔቭል ጋር ዘ ኦቨርላፕ በተባለ ፕሮግራም ላይ ሁኔታውን ሲያስታውስ በጊዜው እኔ ሸርታቴውን ቦርድም አንተም ወደ አራጋቢው እየሮጥ ከቢጫ በላይ አይገባውም ባለ ማለት ከኔ እኩል ተጠያቂ ነ ሲል ቀልዶበታል። ሮይ ባህሪውን ታላቅ ተጫዋች ከሆነ በኋላ ቀየረው አይደለም። ቁጡነቱና የተሰማውን ማንንም ሳይፈራ መናገሩን የጀመረው በታላቅነቱ ምክንያት ሁሉም እርሱን መፍራት በጀመረበት ጊዜ አልነበረም። ይልቁንም ሁሌም እንደዚያው ነበረ። ማንነቱን ዓለም ሳያውቀው የተሰማውን ታላላቅ ተብሎ ከሚታሰቡ ሰዎች ፊት እየቆመ ይናገር ነበር በ9 1991 ዓመት ሮይ ኪን ለአየርላንድ ብሔራዊ ቡድን ተጠርቶ መጫወት ጀምሯል። ይሁን እንጂ ስሙ አሁን እንደምናውቀው ገናና አልነበረም። ከብሔራዊ ቡድን ተጫዋቾች መካከል እንደ አንዱ እንጂ የቡድኑ ዋነኛ ሰው ፈጽሞ አልነበረም። ታዲያ ቡድኑ በዚያ ጊዜ በቦስተን ከዩናይትድ ስቴትስ ኦፍ አሜሪካ ጋር የወዳጅነት ጨዋታውን አድርጎ በማግስቱ ወደ አየርላንድ መብረር ነበረበት። በረራው ሰባት ሰዓት ከሰላሳ ሲል የሚደረግ ነበርና ሁሉም ተጫዋቾች፣ አሰልጣኞች፣ የበረራ አስተናጋጆችና ፓይለቶች አውሮፕላን ውስጥ ተሳፍሯል። በዚህ ጊዜ የሮይ ኪን ወንበር ባዶ በመሆኑ እርሱን ለመጠበቅ በመገደዳቸው አሰልጣኙን ጨምሮ ሁሉም በዚያ የ19ዓመት ታዳጊ ተበሳጭተዋል። 30 ደቂቃ አርፍዶ 8 ሰዓት ላይ ሮይኪን ወደ ፕሌኑ ሲገባ አሰልጣኝ ጃክ ቻርልተን አንቧረቁበት። ገና 19 ዓመት ነው፣ ይህ የመጀመሪያ በረራ ነው፣ 30 ደቂቃ ሙሉ አንተን መጠበቅ አልነበረብንም ሲሉ በተጫዋቾችና በበረራው አስተናጋጆች ፊት ተቆጡት። ይህን ጊዜ ሮይኪን ጥፋተኛነቱን አምኖ ይቅርታ ከመጠየቅ ይልቅ እንዲህ ሲል በጥያቄ መለሰላቸው። እኔ ጠብቁኝ ብያችሁ ነበር እንዴ? ጃክ ቻርልተን ሮይኪን ጋር ጸብ ውስጥ የገቡ ብቸኛው አሰልጣኝ አልነበሩ። በእግር ኳስ ዘመኑ ምርጥ ብቃት ላይ በነበረበት ጊዜ ሁሉ ያሰለጠኑት ሰር አሌክስ ፈርጉሰን ጋርም ሮይኪን ሰላም አልተለያየም። ሮይ በዩናይትድ ቆይተው ከፈርጌ ጋር ጸብ ውስጥ የገባው በመጨረሻው አመቱ ነበር። በጊዜው ሰላሳ አራት አመቱ ነበር። ሮይ እንደሚለው ከሆነ እድሜው ስለገፋ ዩናይትድ ሊያሰናብተው ፍላጎት ነበረው። ሰር አሌክስንም ለስኬታቸው ሁሉ ምስጢር ለሆኑ ተጫዋቾች ምስጋና ቢስ ናቸው ይላቸዋል። በዚህ አመት ሲዝኑ ከመጀመሩ በፊት ዩናይትድ ለፕሪ ሲዝን ወደ ፖርቹጋል ሲሄድ ክለቡ ተጫዋቾቹን ቤተሰባቸውን ይዘው እንዲሄዱ ፈቅዶ ነበር። ይህንን ታዲያ ሮይ አልወደደውም ነበር። ተጫዋቾች ስራ ላይ ከሆኑ ስራቸውን ብቻ መስራት አለባቸው ይላል ሮይ። በዚህ ውሳኔም ቅሬታ ነበረው። ወደ እንግሊዝ ከተመለሱ በኋላ ምክትል አሰልጣኙ ካርሎስ በልምምድ ወቅት ያሳየው የነበረውን ባህሪ ሮይ አልወደደለትም ነበር። የእርሱን ባህሪም ሮይ ኬንን ሆን ብሎ ከቡድኑ ለመግፋት ብሎ የሚደረግ እንደሆነ ማሰብ ጀምሮ ነበር። ታዲያ በዛ ጊዜ ነበር ዩናይትድ በሊጉ በሚድልስብሮ አራት ለአንድ የተሸነፈው። ሁልጊዜም ከጨዋታዎች በኋላ እንደሚደረገው ሁሉ የማንቸስተር ዩናይትድ ቴሌቪዥን ከቡድኑ አንድ ተጫዋችን ጨዋታውን አስተያየት እንዲሰጥበት ሲል ሮይ ኬንን ጠራው። ኪንም በአስተያየቱ የዩናይትድ ተጫዋቾችን ወረፈ። ታዲያ የክለቡ ሰዎች የኪንን ንግግር እንዳይተላለፍ አደረጉ። ይሁን እንጂ በንግግሩ ግን የቡድኑ ተጫዋቾች ክፉኛ እንደዘለፈና ስለ ደሞዛቸው ጭምር መውራቱን በተለያዩ መንገዶች መወራት ጀመረ። ይህም ኪንን አላስደሰተውም ነበር። ከሌሎቹ ተጫዋቾች ጋር እንዲጣላ ሆነ ተብሎ የሚደረግ ነገር እንደሆነ ያስብ ነበር። ሰር አሌክስ ተጫዋቾች ሁሉ ባሉበት የሮይ ኪንን ንግግር ተመልክታችሁታል? ሲል ጠየቁ። በዚህም የተበሳጨው ኪን አዎ፣ መመልከት አለባችሁ ብሎ ተጫዋቾቹን ሰብስቦ ቪዲዮን ከፈተላቸው። እናም በተባለው መንገድ እንዳልዘለፋቸው ላሳይ ሞከረ። በዚህ ጊዜ ነበር ታዲያ በሁለቱ ሰዎች መሀል ጸብ እንደተፈጠረ ለሌሎቹ ተጫዋቾች ግልጽ የሆነው። አራላንድ በተሸነፍንበት ጨዋታ ጥሩ ተጫውተዋል ብዬ ላወድስ አልችልም የሚለው ሮይ ኪን መተቸቱ ልክ የነበረ ቢሆንም መስመር ያለፈ ስድብ ግን እንዳልሰነዘረ ይናገራል። ቪዲዮውን ከተመለከቱ በኋላ ተጫዋቾቹና አሰልጣኙ ያደረጉትን ስብሰባ ጋሪ ኔቭል እጅግ የሚያስጠላ ስብሰባ ነበር ይለዋል። ኪን፣ ፈርጉሰንና ኬሮዥ ኃይለ ቃሎች ተወራወሩ። በክለቡ ለዓመታት የቆዩት ሁሉ እጅግ ደንግጠን ነበር ይላል ኔቭል። ኪን በክለቡ ጊዜው ሊያበቃን እንደተወሰነም በዛ ቅጽበት ተረድቶ ነበር። በዚህ ስብሰባና ቪዲዮ ምክንያት አምስት ሺ ፓውንድ እንዲከፍል በክለቡ ቢቀጣ ኪን ግን አሻፈረኝ አለ። በእግር ኳስ ዘመኔ በመቶ ሺ የሚቆጠር ገንዘብ ለቅጣት ከፍያለሁ የሚለው ኪን ይህንን ለመክፈል ግን በጥፋቱ ጥፋትነት ስላላመንኩ ፈቃደኛ አይደለሁም ማለት በነገሮች ደስተኛ ያልነበሩ ሰር አሌክስ እና ኬሮዥ ጋር በተደጋጋሚ ጸብ ውስጥ የገባው ሮይኪን በተለይም ካርሎስ ኬሮዥን ገደል እንዲገባ ነግሬዋለሁ በማለት ጊዜውን ያስታውሳል። ታዲያ አንድ አርብ ጠዋት ሮይኪን ወደ አሰልጣኙ ቢሮ ተጠራ። በዚህ ጊዜ ለምን እንደተጠራ ለማወቅ አልቸገረውም እና ወኪሉን ይዞ ሄደ። አሰልጣኙም ደብዳቤ ሰጡት። ለ11 አመት ከግማሽ ለነበረ አገልግሎት እናመሰግናለን መሰገናለን ይል ነበር። ይሄኔ ኪን 12 አመት ከግማሽ እንጂ 11 አይደለም የቆየው በማለት አሰልጣኙን መለሰላቸው። ፈርጊና ኬሮዥ ሲደናገጡ ተመልክቶ አዎ በመጣሁበት አመት ሁለቱ ዋንጫዎችን ስላሸነፍኩ ሰውን በማለት በድጋሚ ተናገረ። ጊዜው ህዳር ወር ነበርና ኪን በዛ ሰዓት ክለቡን መሰናበት ነበረብኝ ብሎ አላመነም። ቢያንስ እስከቀጣዩ የዝውውር መስኮት ድረስ መጠበቅ ሲገባቸው ሰር አሌክስ አሁን ክለብ አልባ ስለወንግ ለፈለግከው ክለብ መፈረም ትችላል በማለታቸው እጅግ ተናዶም ነበር። እናም ወኪሉ እንዲነጋገር በቢሮ ጥሎት ወጣ። እዚውም ዩናይትድን ለቀቀ። እስከ ዛሬም ድረስ ታዲያ ሰር አሌክስ ፈርጉሰንን ይቅር እንደማይላቸውና ውለታ ቢስ እንደሆኑ ኪን ደጋግሞ ይናገራል።